ኮንዶሚኒየም መሸጫ በታች በሆነ ዋጋ ቅንጡ አፓርታማ ከዲኤምሲ ሪል ስቴት። በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋሉ የምትሉ 432 ሺህ ብር ቅድመ ክፍያ ጀምሮ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 ጁን 13 2025 ዓ.ም ፀሐይ ከመውጣቱ አስቀድሞ የመካከለኛ ምስራቅ ምስራቅና የዓለም ፖለቲካ መድረክን ያነጋገረ ክስተት ተፈጠረ። የመካከለኛው ምስራቅ ጉዳይ ሲነሳ ስሟ የማይጠፋው እስራኤል ለረጅም ጊዜ ስታቅድበት የቆየችውን ኦፕሬሽን ራይሲንግ ላይን ተፈጻሚ አድርጋለች። ከ ከ200 በላይ ተዋጊ ጀቶች የኢራንን ሰማይ አጨናንቀው ኢላማቸውን የመቱ ሲሆን ይህንንም ተከትሎ ኢራን ከፍተኛ ውድመትን አስተናግዳለች። ኦፕሬሽኑ ከመቶ በላይ ኢላማዎችን ያጠቃ ሲሆን ይህም ከኢራን የዩራኒየም ማበልጸጊያ ቦታዎችን፣ የአይአርጂሲ ተቋም ዋና መስሪያ ቤትንና ጉምቱ የተባሉ የሀገሪቷን ጦር አዛዦች መኖሪያ ስፍራን ያካተተ ነበርም። በዚህ ጥቃት እስራኤል ኢራንን የጦርና የፖለቲካ አቅሟን የሚገዳደርና የሚያንኩታኩት ድርጊት ፈጽማለችም። በጉዳዩ ላይ መግለጫ የሰጡት ጠቅላይ ሚኒስትር ቤንያሚን ኔታናሁ ኦፕሬሽኑ እንደሚቀጥል አስረግጠው ተናግረዋል። የቁርጥ ቀን ልጆቿን ያጣችው ኢራን ለዚህ ጥቃት የመልስ ምት እንደምትሰጥ የጠበቀ ሲሆን ኢራንም ጠባቂዎቿን አላሰፈረችም። ለሰዓታት ውስጥ ኦፕሬሽን ትሩ ፕሮሚስ ስሪ በተባለ ኦፕሬሽን በ150 በላይ ባላስቲክ የጦር ሚሳይሎችና ድሮኖችን ወደ እስራኤል አስወንጭፏለችም። በዋነኝነትም ቴል አቪቭ እና ኢየሩሳሌም ከተማ ላይ ያነጣጥሩ ነበርም የተፈጠረው ክስተት የሚያስደነግጥ ቢሆንም በብዙ ፖለቲካ ተንታኞች መቼ እንደሆነ ባይገመቱም የሚጠበቅ ክስተት ነበርም። የጥቃት የአንዱ ለጊዜ መስምቶች ብቻ የሚያስቆሙት አይደለም። የሁለቱ ሀገራት ቅራኔ ለብዙ ዓመታት ሲብላላ ነበርና ከጊዜ ወደ ጊዜ የተባባሰ ጉዳይ ነው። ዛሬ ቪዲዮአችን ከ1979 ዓመተ ምህረት በፊት የነበረ የሁለቱን ሀገራት ግንኙነት እስካሁን እስከደረሱበት ግልጽ የሆነ ጦርነት የምናይ ይሆናል። አብራችሁን ቆዩ። በቀድሞ ጊዜ የነበረው የእስራኤልና የኢራን ግንኙነት የወዳጅነት ነበርም። እስራኤል በአረብ ሀገራት የተቀባይነት ባጣችበትና ኢራን እስራኤል ሀገር መሆኗን የተቀበለች ሁለተኛ የአረብ ሀገር ነበረችም። በ1950ዎቹ ጥሩ የሚባል ዲፕሎማሲ ግንኙነት የነበራቸው ሲሆን በኢኮኖሚና በጦር አደረጃጀትም ይደጋገፉ ነበረም። ሆኖም ግን የ1979 የእስላም አብዮት የሁለቱን ሀገራት ግንኙነት አሻከረው። በጊዜው የኢራን መሪ የነበሩት አያቶላ ኮሚሂኒ ጸረ እስራኤል የሆነ ጽንሰ ሀሳብ ማራመድ ጀመሩ። እስራኤልን በተደጋጋሚ የእስላም ጠላት እንደሆነች ይናገሩ ነበር። ሞት ለእስራኤል በተባለው ጥቅሳቸውም ይታወቃሉ። ታዲያ ይህ ቅራኔ የሁለቱን አገራት ግንኙነት እስከ ወዲያኛው አሻከረው። ምንም እንኳን ሁለቱ አገራቶች ግልጽ የሆነ ጦርነት ውስጥ ባይገቡም ከበርካታ አስር ዓመታት የራሳቸውን ቀዝቃዛ ጦርነት ግን ሲያካሂዱ ነበርም። ምንም እንኳን እስራኤል በግልጽ ባታምንም የኤሮፓውያኖቹ አቆጣጠር በ2010 ዓ ም በኢራን የኒውክሌር ማበልጸጊያ ያነጣጠረው የስቱዚኔት ሳይበር አታክ ጀርባ እጇ እንዳለ በሰፊው ይገመታል። በፈረንጆቹም 2020 የኢራን የኒኩሊየር ፊዚስት ሞሰን ፋርኪሳዲ ግድያ ጀርባ እጇ እንዳለበት ይነገራል። የ2021 የናታንዝ ኒኩሊየር ሳይት ፍንዳታም እስራኤል እንዳቀናበረችው ይነገራል። ኢራንም የእስራኤል ቀንደኛ ጠላቶች የሆኑትን የሂዝቦላ ሐማስና የሁቲ ታጣቂዎችን በመደገፍ በእጃ ዙር እስራኤልን ታጠቃ ነበረም። እንደ ኤሮፓኖቹ አቆጣጠር በ2015 ዓ.ም ተመረተ። የኢራን የኒኩሌር ስምምነት አለመሳካት ኢራን ዩራኒየምን በ60% ፒዩሪቲ እንድታበለጽግ አድርጓት ነበር። ይህም የኒኩሌር ጦር ለማምረት ሩብ ጉዳይ የቀረው ፐርሰንት፣ ኢየሩሳሌም ሰላም ሊስጣት አልቻለም። በጊዜው ግን እስራኤል በሶሪያና ለሊባኖስ በኢራን ድጋፍ ስር የቆሙ ጦር መንደሮችን እያጠቃች ነበር። ለዚህ መልስ ምት ይሆን ዘንድ ኢራን የሚደግፉ የውቲ ድሮኖች የቀይ ባህርን ትራፊክ የሚያሰጋ ጉዳይ ይፈጽሙ ነበር። የሁለቱ ሀገራቶች የውስጥ ችግርም አሁን ለደረሱበት ደረጃ እንደ ምክንያት ይጠቀሳል። ኦክቶበር 7 2023 ዓ.ም የአማስ ጥቃት የእስራኤልን ህዝብ በእጅጉ ያስቆጣና መንግስት ላይ ጫና ያሳደረ ሲሆን ይህም ለሁለት አመታት በቀጠናው ታይቶ የማይታወቅ ሁኔታ እስራኤል ትላላቅ ጥቃቶችን የፈጸመችበት ነው። ኢራንም የፖለቲካ ሰላም አልነበረም። በተለይም የፕሬዝዳንት ትራምፕ ዲፕሎማሲ መንገድ አለመሳካቱና አያቶላ ካሜኒ በድጋሚ ውይይቱን አለመቀበላቸውና በተደጋጋሚ የምታደርገው የሚሳኤል ተከላ የእስራኤል ጦር ስትራቴጂዋን እንድትቀይር ምክንያት እንደሆኗት ይገምታል። የኢራን የኒኩሌር ማበልጸግ አቅም ለምዕራባውያንና ለእስራኤል ከፍተኛ ስጋት ነው። ብዙ ማዕቀቦች ኢራን የኒኩሌር ማስፋፊያዎችን እንድታቆም ቢሞክርም ኢራንን ግን ሊያስቆማት አልቻለም። ምስጢራዊ በሆነ መንገድ በናታንዝ አሁን ላይ ደግሞ በኮንዶብ የኒኩሌር አቅሟን እያሳደገች ሲሆን የባንዲ እንዳለ IRGC Islamic ክሮፕስ Guard Corps በከፍተኛ ሁኔታ የባለስቲክ ሚሳይል ቴክኖሎጂ ላይ ኢንቨስት ያደረገ ነበረም። ሂዝቦላና አማስ ደግሞ የኢራን ወዳጆች ናቸው። ይህም ኢራን በሊባኖስ፣ ጋዛ እና ላይ የሚደረጉ ግጭቶች ላይ እጇን በቀላሉ እንድታስገባ ምክንያት ሆናት። ኢራን ከግማሽ ቢሊዮን ዶላር በላይ በአመት ለሂዝቦላ ድጋፍ ታደርጋለች። ኢራን በተዘዋዋሪ መንገድ እስራኤልን የከበቡ ጥላቶቿን በመደገፍ በእጃዙር ነገሮችን እየተቆጣጠረች ነው። የስትራቴጂ የጦር ብቻ አይደለም። ይልቁንስ የእስራኤል አየር ላይ የበላይነት የሚገዳደር በተመሳሳይ ሁኔታ ግጭት ፈጥሮ እኔ የለውበትም ብሎ ለመከላከል ለመከላከልና አሜሪካ በቀጠናው ላይ ያላትን ፍላጎት ለመገዳደር መፍትሄ የሚሆን ስትራቴጂ ነው። ኢራን እስራኤልን ፊት ለፊት መጋፈጥ የሚያዋጣ መንገድ እንደሆነ ስለምታምነው እንደዚህ አይነት ታክቲኮችን የምትጠቀመው። በብዙ ጠላቶች የተከበበችው እስራኤል ደግሞ ለረጅም ጊዜ የምትከተለው የጦር ዶክትሪን አላት። ይህም ስጋቴ ይሆናል ብላ የገመተችውን አካል ቀድሞ ማጥቃት ነው። ይህንን ስትራቴጂ ከ1981ዱ ኢራቅ ላይ የተከበረችው የኦስራክ ጥቃት ይጀምራል። ዛሬ ላይ አሜሪካ ሰራሽ በሆነው ኤፍ 35 ጀት ታግዛ የምታደርገው ጥቃት ደግሞ ባስተ ያለ መሆኑን ለመገመት አያስቸግርም። ኔታንያሁ በሰጡት መግለጫ የኢራን የኒኩሌር ስጋት ቀይ መስመሩን አልፏል ብለው ተናግረዋል። በ2025 ዓመተ ምህረት ኢራን የኒኩሌር ቦምብ ባለቤት ልትሆን ሳምንታት በዛ ከተባለ የወራት እድሜን ይቀራ ሲሉ ተደምጠዋል። በኦክቶበር 7 ጥቃት በኋላ እስራኤል ከባድ ጥቃቶችን መፈጸም እንዳለባት የሚያምኑ ነዋሪዎች ተበራክተዋል። ነገሮችን በቀስታና በዲፕሎማሲ ማስኬድ ከዚህ በኋላ መፍትሄ እንዳልሆነ የሚያምኑ እስራኤላውያን በርካቶች ናቸው። ለሁልጊዜም የእስራኤል ቀኝ እጅ እንደሆነች የሚታወቁ አሜሪካም ምንም እንኳን እስራኤል ያደረገችውን ጥቃት እንደምትደግፍ በግልጽ ባትናገርም የምታደርግላት የጦር ድጋፎች እና በቅርቡ ያስገጠመችላት ዘመናዊ የአየር መቃወሚያ አሜሪካ ከጎኗ እንዳለች በግልጽ የሚያሳይ ነው። የጁን 13 ጥቃት እንዲሁ በድንገት የተፈጸመ አይደለም። ጁን 12 የቴል አቪቭ አዛዦች ኢራን ኒኩለር ከማበልፀግ ምኞት ወደ ኒኩለር ጦር ባለቤትነት እንድትሻገረች የሚያረጋግጥ ዜና ይሰማሉ። ይህ የሚሆነው የተባበሩት መንግስታት የኒኩለር ተቆጣጣሪ ቢሮ ትሄራንን መርምሮ ባገኘው መረጃ መሰረት ነው። በተመሳሳይ ጊዜ ትራምፕ ኢራንን በጠረጴዛ ዙሪያ ሊያመጣት ቢሞክርም በመጨረሻ ሰዓት ካሐሚኒ እምቢታቸውን ገለጹ። ይህንንም ተከትሎ ጁን 13 ላይ የእስራኤል አዛዦች ወደ ኋላ መመለስ የማይቻልበት ጊዜ እንደደረሰ በመወሰን የኢራንን የኒኩሌር ቦምቦች ባለቤትነት ለማስቆም ጥቃቱን ቀድሞ ጀመሩትም። ሰዓቱ ሲደርስ ለወራት የቆየው የሞሳድ የስለላ መረብ ስራውን ጀመረ። ወሳኝ የኢራን ተቋማት ውስጥ ሰርገው የገቡት ሞሳዶች ድሮኖች ኢላማቸውን እንዲመቱ ስራቸውን መስራት ጀመሩ። የኢራንን ራዳሮች ከጥቅም ውጭ ያደረጓቸው ትናንሽ የካማሚካዝ ድሮኖች የአየር ተቃዋሚ ራዳሮችን መምታት ጀመሩ። በመቀጠል በኤፍ 35 መሪነት ከ200 በላይ የጦር ጀቶች የኢራንን ሰማይ ወረሩ። ጥቃቱ ሁለት ዙሮች ነበሩት። የመጀመሪያውም ራዳሮችን፣ የማስወንጨፊያ ቦታዎችን ያካተተ ሲሆን ሁለተኛው ዙር ደግሞ የማዘጃ ጣቢያዎችን፣ የዩራኒየም ማበልጸጊያዎችን፣ ቁልፍ የሚባሉ የአዛዦች መኖሪያና የአይአርጂሲ ዋና መስሪያ ቤትን ነበረ። በጥቃቱ 90 ሰዎች የሞቱ ሲሆን 300 ጉዳቶች ተመዝግበዋል። ስድስት የኒኩሌር ሳይንቲስቶቿን ያጣቸው ኢራን በቀላሉ ልትተካቸው የማትችላቸው የጦር ጄኔራሎችም በዚህ ጥቃት ተሰውተዋል። አሜሪካን ወደ ጦርነቱ ሳታስገባ ትቆይ ይሆን? የእጅ አዙር ጦርነቶችና የታጣቂ ቡድኖች አበርክቶት ምን ሊሆን ይችላል? ወይንስ ነገሩ በዲፕሎማሲያዊ መንገድ ይቋጫል የሚሉ ጥያቄዎችን ጊዜ የሚመልሳቸው ናቸው። አንድ ነገር ግን እርግጥ ነው። የመካከለኛው ምስራቅ ከዚህ ጦርነት በኋላ ሌላ መልክና ቅርጽ የሚይዝ ይሆናል። ሰላም ለዓለማችን ተመኘን። ዛሬ በዚያ በቃን። በቸር ቆዩልን።